ሙስሊምን መሳደብ አመጽ ነው። አሉ የአላህ መልእክተኛ። አመጽ ነው፣ አላህና መልእክተኛው ላይ እንዳመጽ ነው የሚቆጠረው። አንድ ሙስሊም ወንድም መሳደብ ካለ ወቂታሉሁ ኩፍር አለ ኩፍር ነው፣ ከስልምና ያስወጣል አሉ የአላህ መልእክተኛ። ክህደት ፈጽሟል ማለት ነው። إذا التقى المسلمان بسيفيهما ፈልቃትሉ ወልመቅቱሉ ፊናሃር አሉ። አላህ ይጠብቀል። ሁለት ሙስሊሞች መንገድ ላይ ከተገናኙ ይሄኛውም ሰይፍ ይዞ ወይም ሽጉጥ ይዞ ይሄኛውም ሰይፍ ይዞ ሽጉጥ ይዞ ፊትለፊት ሊገዳደሉ ተዛዝተዋሉ። ፊትለፊት ተገናኙ። አንደኛው ከሚቀድመኝ አለና ቀደመውና መታው። በሽጉጥም ይሁን በሰይፍ በዱላም ይምታው በምንም ይምታው፣ ሞተ ያ ሰው ገዳዩ ተገዳዩም የጀሃንም ናቸው፣ አሉ የአላህ መልክተኛ። ገዳዩ ውስጥ ስለገደለ ጀሃንም ይግባ፣ ተገዳዩ ተገሎ እንዴት ጀሃንም ይገባል? ምን አጠፋ ሲሏቸው የአላህ መግተኛ ኢነሁ ካነ ሓሪሰን አላ ቀትሌ አኺሂ። እስኮ ተቀደመ እንጂ ባይቀድመው እኮ ቀድሞ ይህም ሊገለው ጓጉቶ ነጊቶ ነዋ ታሰ ስለ ተቀደመ ነው እንጂ ንየው ይሄ በንየው ይሄ በተግባሩ ለምን ጀሀንም ናቸው?